እግዚአብሔር ይመስገን ደህና እኔ እኮ እየተቃወማት ነው ወይስ እያላት ነው ዝግ እያላት ነው እያልኩኝ እኮ ነው አይደለም ልጅ ይዤ ስለቆየሁ እንዳያስቸግረን ብለን ነፃ ነፃ ሆና ልታወራ ብዬ ነው ራቅ ብዬ ቆየሁና ምን ነው ያየሁ ህልም ትላንት ሌሊት ነው እና ብዙ አላስተውሰውም ግን አባታችን አባቴ ማለት ነው ካረፈ አምስት አመቱ ነው። ግን ትናንት ያየሁት ህልም ትንሽ ሕፃን በነጠላ አዝሎ እኛ ደግሞ ተሰብስበን ምናምን ዝም ብሎ ያየናል። እና ሌላ ምና ሌላም ተጨማሪ ነገር ነበረው ግን ላስታውስ አልቻልኩም። ይሄን ትንሽ አሳሰበኝና ተሰብስብ እናንተን ነው የሚያችሁ፣ እናንተ ተሰብስባችሁ አዎ እኛ ተሰብስበን እሱ ደግሞ ትንሽ ህፃን አዝሎ በነጽል አድርጎ ያየናል፣ እኛም ዝም ብለን እናየዋለን። አሉ በህይወት አባትህ በህይወት አሉ ወይ? አባትህ አይደለም፣ የሉም ከሞታ አምስት አመቱ ነው። ህፃን ማዘል በህልም ትልቅ ትርጉም ነው ያለው። የእናንተ ልጅነታችሁ እንድታስቡ እንድታስተውሉ በአርባና በሰማኒያ ቀን የተጠመቃችሁትን ነገሮች እንድታስቡ ማድረጋቸው ነው። በህልም ህፃን ማዘል በጣም ትልቅ ትርጉም ያለው ስለዚህ ወንድማማቾች ተነጋግራችሁ እሳቸው ያሉበት መከራ፣ እሳቸው ያሉበትን ችግር እንዳትቀምሱ የልጅነታችሁን ጉዳይ አስቡ ነው። ሌላው ህፃን ልጅ ማዘል ወይም የህፃን ልጅ ምግብ መብላት በህልም ትልቅ ትርጉም ያለው ወይም ደግሞ አባት ፊት ለፊት ሆኖ ልጅ አዝሎ እናንተን ሲመለከት ማየት፣ ራሳችሁን እዩ ተመልከቱ፣ ወደኋላ ወደ ልጅነት ወደ ማንነታችሁ ተመለሱና ነገሮችን አገናዝቡ። በጣም ብዙ የተበለሻሹ ነገሮች አሉ። መንፈስ ቅዱስም ጭምር ነው። ህፃን ልጅ በህልም ሲታይ ግን እንደ ህፃን ልጅ የምንፈታው ምንድን ነው? አመለካከታችን፣ አስተሳሰባችንን ነው። ያን የሆነ ልንንከባከበው የሚገባ አንድ ማንነት አለን። የሆነ ልታስበው የሚገባ የሆነ ነገር አለ ማለት ነው። እንክብካቤ የሚያስፈልገው በእናንተ ህይወት ላይ እንክብካቤ የሚያስፈልገው የሆነ እንትን አላችሁ። ራሳችሁን ቼክ አድርጉ ማለት ነው።

ኔትወርክ ዘግቶብኝ ነው እንጂ ሌላ ነገር አለም። ባለፈውም ራሱ አንዲት ልጅ ስለ ማነ ስማቸው ስለ አባይ ዮሐንስ ነው ምናምን እያወራችን እያለ ስልክ ተዘጋባት። አሁን ደግሞ ይህቺ ማነች ስሟ አሁን የደወለ መጀመሪያ የደወለችው ልጅ ስለ ተማርያም ግሩፕ እያወራችን እያለ ተዘጋባት። ወይም መንፈስ ቅዱስ ስለዚህ ጉዳይ እንድናወራ ስላልፈቀደ ሊሆን ይችላል። እነሱ ግን ኮሜንት ላይ እየጻፉ ያሉት በማግስቱ ሳይሆን ኮሜንት ላይ ለምንድን ነው ስለዚህ ጉዳይ ሲዘጋ የምትዘጋው ብለው፣ እኔ እንደ ዘጋሁት አድርገው ነው የቆጠሩትና እና እንደው እግዚአብሔር ይገሰጻችሁ፣ እንደዚህ የምጽፉ ሰዎች እግዚአብሔር ይገሰጻችሁ። እንደው ከዩቲዩብ ብትወጡ ራሱ ደስ ይለናል፣ የማይሆን ነገር ጽፋችሁ ህዝቡን ከምታበለሻሹ። ሌላው ፖለቲካ የምጽፉ ው ይታየኛል። ፖለቲካ ምናምን ነገር የምጽፉ ሰዎች አልፈልግም። ዲያን ነገር እኔ የነፍስ ጉዳይ መንፈሳዊ ሆን ነገር ጉዳይ ብቻ ነው ማስተላለፍ የምፈልገው የትኛውንም ብሔር የትኛውንም አይነት ፖለቲካ ፓርቲ ውስጥ አምጥታችሁ አትለጥፉብን ምንም አይነት ነገር እኛን ፈልገው ሃይማኖታችንን ብቻ ነው እባካችሁ ምንም ነገር አትጻፉ የተጻፈውን ነው እያያችሁ ደግሞ እየተከተላችሁ የምትሳደቡ መልስ የምትሰጡ ሰዎች እንደው እባካችሁ ምንም ነገር አትጻፉ በቃ ብትችሉ ከሚወራው ነገር ጋር የተያያዘ ነገር ብቻ አትጻፉ ከምናወራው ከምናወራው ነገር ጋር ብቻ እሺ እንሂድ እሺ አይ እኔ ህልም የለ እንትን ህልም ምናምን አላልአምም እዚህ ግን የሆነ ጸሎት እንድታደርጉልኝ ነው የደ። ሄሎ ሄሎ። ሰላም ሰላም። አጠገብሻ ያለውን ድምፂ ሽርቋል። ኤርፎኑ ንቀዩ። ኤርፎኑ ንቀዩና ድምፅ ሽርቋል። አቤት አሁን እስኪሰማ አለ። በደንብ አሁን ሄርፎን አደረኩት። ሄርፎን ካላደረኩኝ ስልኬ ድምፅ አይሰማም። እንደየስልኩ ባህሪ ነው። ልክ ነው። እሺ፣ አዎ፣ ሰላም። እንኳን በሰላም እንኳን አገኘሁ ተገናኘን እሺ፣ ፎቶ ላይ የማይሽ የትኛው ነሽ? በግራ ወይስ በቀኝ ያለች? በፊት ለፊት ያለውት እኔ ነኝ። እሺ፣ ከኋላ ያለችው ደግሞ ልጄ ናት። እሺ እሺ፣ ምን ልታዘዝ? ዛሬ ስለ ህልም ነው የምናወራው? ያው እሁድ እሁድ ህልም ምን እንደሆነ ከሊም ዩቲዩብ ላይ ሄዳችሁ ገብታችሁ አንብቡ አዳምጡ ብያለሁ። እዚህ ብዙ መዘርዘር አያስፈልግም ግን ህልሞቻችሁን ጸሎት ስጸልዩ መጸለይ መስገድ ከጀመራችሁ በኋላ የምታዩትን ህልም አምጡትና እንወያዩበት ነው ያልኩት። አዎ በትክክል። አይ ፕሮግራምህን አዳምጣለሁኝ አዲስ አይደለውም ለፕሮግራም ሁሉንም ፕሮግራም እና እግዚአብሔር ይመስገን በጣም አስተማሪ ነው። እና ህልም ነው ያለኝ። ያው ብዙ አላብዛ ሌላም እህቶች ስለሚጠቀሙ ህልም አይተን ነበር። እኔም አይቻለሁ ልጄም አይታለች እና እያሰብን ነበር። እና ወደ ህልሜ ልግባኒ እኔናትየዋነኝ አዎ፣ እንዲህ እንደዚህ የሆነ ደረጃ ላይ ቆመን ይመስለኛል። እኔ ልጄ እና ወንድሜ ቆመናል እና ባዶ ነው። ምንም ሜዳ ነገር ነው የምናየው። ከፊት ለፊት ግን ከጀርባችን ያለው ቤት ያለ ይመስለኛል። ቤቱ ውስጥ ምን እንደሆነም አላውቅም። ቤቱን ምን እንደሆነ አናውቅም። ግን ደረጃ ላይ ይሄ ስቴጅ ነገር የለም። ከቤቱ ስትወጣ በረንዳ ነገር ሆኖ እንደዚህ ሰዎች የሚቆሙበት እንደዛ አይነት ነገር ነው። እንደዚህ ተደግፈን ቆመናል፣ እኔ ወንድሜና ልጄ ወንድሜ በመሀል ነው ያለው፣ እና እንደዛ ቆመን እያየ ከላይ ከሰማይ ላይ ነው ነጭ እና ጠቁር መኪና ይመጣሉ። መኪና ነው ይመጣል። ነጩ ያልፋል፣ ምንም በቃ ነጩ ያልፋል። ከፊት ነው ከጥቁሩ መኪና፣ ግን ምን ይሆናል? ሊመጣ ይመጣ እና ከላይ ወደ እንደ ባህርም ይመስለኛል ከታች ይመጣና ሊወድቅ ወደ ታች ሊወድቅ ያስባል እንዲያየ ነው ቆመን እና በጣም እጨነቃለሁኝ ተመልሶ ወደ ላይ ይወጣል ወደ ላይ ይወጣና ይጠፋል ይሰወራል ያ መኪና እና ኧረ በስማመረ ተሰወረ ጭራሽ ይሄ ፔርሙዳ ነው ምናምን ፔርሙዳ ገባ ምናምን የሚባል ነገር ያው አለና ፔርሙዳ ጠፋ ተሰወረ ምናምን ብለን እያወራል ከንደገና ይመጣል ያ መኪና ይመጣና ተመልሶ ይመጣና እዛው የቆምንበት ጋነን በጣም ይጨነቃለሁ። በቃ የቱ ጋር ይሆን የሚወድቀው? እኛ ላይ ይሆን የሚወድቀው? የት ነው የሚወድቀው? እያልኩኝ ውስጤ በጣም ይጨነቃል። እየተጨነቀ ያ ነገር ተመልሶ ይመጣና እንደ ባህር ከፊት ለፊታችን ያለ ይመስለኛል። እንደ ባህር ነገር ነው። እዛ ውስጥ ስምጥ ብሎ ይገባል። እኛ ላይም አልወደቀም። እና በስመ አብ ወልድ እንፈስ ቅዱስ እያልኩኝ እያማተብኩኝ እጮሃለሁ። ወንድሜም ልጄም ምንም አይመስላቸውም። እኔ ግን እጮሃለሁ። እየጮኩኝ በስመ አብ ወልድ እንፈስ ቅዱስ ስል ከዛ ከወደቀበት ከባህር ነገር ውስጥ የሚያስተጋባ ድምጽ እሰማለሁ። ያስተጋባል፣ ሶስቴ እንደዛ በስመ አብ ወልድ እያልኩኝ እያማተብኩኝ እንትን እንትንስል ያ ድምጹ በጣም እያስተጋባ ድጋሜ ይሰማዋለሁ። እና እንደዛ እያየን ወንድሜም ቆሟል ልጄም እንደዛው ቆሟል። ምንም በቃ ከዛው ጋር እንትን ሳንል አልባነንኩም። እንደ ያ የወደቀው መኪና እንደ ሻማ ነገር ይሆናል። ይሄ ጥቁርና ግሬ ነገር ሆኖ እንደ ሻማ ጨርቅ ነገር ይሆናል እዛው ጋር ከዛም ያው ባነንኩኝ። አዎ ቅድም እንደተናገርኩት መኪና በህልም ማየት በተለይ በአየር ላይ የሚበር ከሆነ መንፈሳዊ ስሜታችንና እና ስጋዊ ስሜታችን በጣም ተቀላቅሏል። ነጭ በነጭ መኪና የተመሰለው ስጋችን መንፈሳዊ ስጋችን ነው፣ እሱ ዝም ብሎን ያለፈው እና አለማዊ ስጋችን ግን በጣም ከባድ ጭንቀት ውስጥ መኖሩ ነው የሚያሳየው። አሁን ትርጉሙ ሊኖር ይገባ አሁን በድሮ ጊዜ ሰረገላ ፈረስ ጋሪ ምናምን በሚለው ነበር የሚገለጸው። አሁን ደግሞ መኪና ነው፣ እንደየዘመናችን አ የሚያሳየን ድሮ ወፍ ሲል አሁን ደግሞ አውሮፕላን ነው የሚያሳየን። እና እንደየንትኑ ነው የጊዜያችን ነው የሚያሳየን። ስለዚህ ባህር በአለም ነው የሚመሰለው። ወደ ባህር መውደቁ ባህር ይመስለኛል ያልሺው። ሌላው ይሄ ደረጃ ላይ መቆማችሁ ከኋላችሁ ቤት አለ፣ ከፊት ለፊታችሁ ደግሞ ሜዳ አለ ብለሽኛል። ደረጃ ላይ መቆምሽ መሀል ላይ እንሻለሹ ካለሽበት አቋም ከወረድ ከደረጃ መውረድ ማለት ከአቋም መውረድ ማለት ነው። ካለሽበት ደረጃ ብትወርጂ ከፊት ለፊትሽ የሚያጋጥምሽ ምን እንደሆነ እያሳየሽ ነው እና ከኋላ ደግሞ ቤት ማየትሽ ደግሞ ያለሽበት ወደኋላ ኋላ ማነትሽ እንድታስቢ ከፊት ለፊት መልካም ነገር ይገጥምሻል ወይም ደግሞ ፈተናም ሊገጥምሽ ይችላል። በጣም ለምለም የሆነ መሬት ከሆነ መልካም ነገር ነው ሊገጥምሽ ዝም ብሎ ለጥ ያለ አፈር የሚሄድ እንትን የሆነ አጉል የሆነ ድንጋይ፣ ኮረብታማ ምናምን ቦታ ከሆነ ደግሞ ፈተና ያለበት ነው። ግን ያም ሆኖ ከፊት ለፊት ሁለት መኪናዎች ሲመጡ አይተሽ አንደኛው መኪና ወርዶ ወደ ታች የተከሰከሰው ስጋዊ ፍላጎትሽ መንፈሳዊ ፍላጎትሽን አሸንፎት ችግር ውስጥ እንደምትገቢና የሆነ ፈተና እንደሚሆንብሽ ማሳያ ነው። በነፍስሽም በስጋሽም ፈተና የሚሆነው የስጋሽ ፍላጎት ነው ማለት ነው። ትክክል እውነት ነው። አይ እውነት ነው ማለት ብዙ ጊዜ ውስጥ በራሴ ራሴ ለራሴ መልስ የማጣባቸውም ነገሮች አሉ። ያው ከምሰማው ከትምህርቱ ማኳያ የመምህር ግርማም ፕሮግራም ተከታታይ ነኝ፣ ብዙ ረዥም ጊዜ ሆኖኛል። እና ብዙ ፈተናዎች አሉ። ወደ አንድ ነገር ላይ መቆም እፈልጋለሁ፣ እግዚአብሔር ቢፈቅድ እንደኔ ሀሳብ ቢሆን በምታስተምሩት ትምህርት በእውነት በጣም ነው የምጓጓው። የሌሎችን ተጋድሎ እና የሌሎችን ብቃት ስሰማ ከተማሩት ነው ያው እንደኔ ካዳመጡት ነው እዛ ደረጃ የሚደርሱት። ግን በቃ ከቤተሰብም ካለንበ- ከተወለድኩበት ከቤተሰብም ችግር አኳያ ይሁን በራሴም ፈተና ይሁን እዛ ነገር ላይ ለመድረስ ለምንድን ነው የሚያውቅተኝ ላለው በእርግጥ እንደዚህ በጣም አምላኬን እያስቸገርኩኝ ለምን አልደረስኩም? አለም አለባበስ ላይ፣ አመጋገብ ላይ ወይ ገንዘብ አያያዝ ላይ፣ የጸሎት ህይወትሽ ላይ ደካማ ጎኑ እሱ ነው። መንፈሳዊ ህይወትሽ ላይ ከባድ ችግር የሚያመጣው ነጩ መኪና መንፈሳዊ ህይወትሽ እና መንፈሳዊ ማንነትሽ ነው። ገባሽ? ዝም ብሎ ያለፈው እሱ አ አዎ እሱ አለፈ። አዎ እሱ አለፈ። ይሄኛው ግን ሊወድቅ ፈለገና የት ይሁን የሚወድቀው እያልኩኝ እያሰበ እያሰብኩ እየተጨነቅኩ ሁለቱ እንዳልኩ ወንድሜና ልጄ ምንም አይመስላቸውም። እኔ ግን በጣም ውስጤ ይጨነቃል እና ተመልሶ ወደ ላይ ብን ጠፋ። በቃ እና ይሄንን እንደዚህ እያል እናውራለን ፔርሙዳ፣ ይሄ ተጠፋ ምናም ወዴት እንደገባ ሳይታወቅ የሚጠፋ እንትን አለ አይደል? እንደዛ ጠፋ ብለን እያሰብን ተመልሶ ከእንደገና ተመልሶ ይመጣና ሲመጣ፣ በጣም ደግሞ በቃ እጨነቃለሁኝ። የት ነው የሚወድቀው? እኛ ላይ የሆን ወይም የሚወድቀው የት ነው የሚወድቀው እያልኩኝ በጣም እጨነቃለሁ። ምክንያቱም አወዳደቁ አመጣጡ ማ ላይ እንደሚወድቅን ስላልገባኝ። ከዛ በፊት ለፊታችን ስሜትም ነው። መኪና ነዳጅ ተሞልቶ ካልተነዳ አይንቀሳቀስምና ሰው ራሱ ሆን ብሎ ስሜቱን ካላንቀሳቀሰ ከሰው ጋር ሊጣላ አይቻልምና ስጋ ብቻ ሳይሆን ስጋዊ ፍላጎት እና ምኞት፣ ስሜት የሚባሉትም ነገሮች ይወክላል። እና ጠፋ ብለሽ ስታስቢ የአንዳንድ ችግሮችሽ፣ አንዳንድ ኃጢአቶች፣ አንዳንድ ጉዳዮች ጠፋ ስትዩ ተመልሶ መጥቶ እንደገና መሬት ላይ መውደቁ ባህርን የመሰለኝ ያልሹ አለ። ባህሩ ላይ ራሱ ወደ ዓለም ሊወስድሽ የሚችል አንድ የሆነ ከባድ ነገር አለ ወደ መልሰሽ እንደገና ዓለማዊ እንድትሆኝ ሊገፋፋ የሚፈልግ ግን ደግሞ ልጆችሽ ምንም አልመሰላቸው ያልሹ። ለምንድን ነው እየሆነ ያለው ነገር? ወይ ስላልገባቸው ነው ወይ ደግሞ የአንቺ ወደ ዓለም መሄድ ለእነሱ የሚመቻቸው ስለሆነ ነው። አው አው ማለት ያ የገባበት ባህር በጣም ይናወጣል። በቃ ልክ እንዴት ነው የሆነ ነገር ማዕበል እንደ ማዕበል ይሰራና ያ ነገር ያስደነግጠኛል። በቃ ወይኔ እና እንዳልኩ በስመ አብ ወልድ እያልኩኝ ስጮ፣ እያማተብኩኝ ስጮ ያ ያስተጋባልክ እንደገና የራሴ ድምፅ ያስተጋባል እና በጣም ከዛ በኋላ ያው ትንሽ እንትን አልኩኝ። ውስብስብ አለብኝ ያው በራሴ የተረጉምኩት አለ። ግን አሁን አንተ ስትተረጉመልኝ ሌላ ነው ትርጉሙ። እንደዛ ነው ባጭሩ። ተርጉመሹ መሰናክል እንትን፣ መደንገጥ ምናምን ሳይሆን ልታስብበት የሚገባ ባህሪ፣ ጸባይ፣ እንዲሁም ደግሞ አካሄድ፣ ዓለማዊ የሆነ አካሄድሽን ማስተካከል አለብሽ። ዝም ብሎ የሚዘወር አሉ መኪና መኪና ዝም ብሎ በራሱ አይሄድም። ማንኛውም የኤሌክትሪክ መኪናም አውቶማቲክም ይሁን በራሱ ጊዜ ተረክ አይልም ሰው ነክቶት ነው። ስለዚህ አንቺ በሕይወትሽ ላይ የምታንቀሳቀሻቸው ማንኛቸውም ነገሮች አንቺ ላይ ችግር እንዳይፈጥሩ ጥንቃቄ ማድረግ የሚገባሽ ነገር አለ። ይህን አስብበት፣ ቅድሚያ እያመለከተሽ ነው ያለው። አለበዚያ መከስከስ አለ፣ መውደቅ አለ። በስማም ስቲ ኢኮሲስተሙ ራሱ የሚያስተጋባው ነገር የገደል ማሚቱ ብለን የምንጠራው ራሱ ድምፁ ምን ያህል በጣም ተጨንቀሽ እንደምትጮህ ማሳያ እዛ ዓለም ውስጥ ሆነሽ እና ከባድ ነው የሚሆነው። ያው እንትኑ የቆምኩበት ትርጉሙ የቆምኩበት መንፈሳዊ ሕይወትና አለማዊ ሕይወት አቋም እንደሌለኝ መሀል ላይ ያለሽ። ደረጃ ከፊትሽ አለ። ብትወርጂ መውረድ ከደረጃ መውረድ፣ ባይዘዊ ከስልጣን መውደቅ፣ ከስልጣን መዋረድ ስልጣን መቀማት ከሆነ ውርደት ምናምን ነው ከደረጃ መውረድ ደረጃ መውጣት ደግሞ እድገት ማግኘት ከፍ ከፍ ማለት በጣም ጥሩ ነገር ነው ቀጥሎ ከኋላሽ ቤት መኖሩ ደግሞ ከኋላ ልታዩ የሚገባ አንዱ የሆነ ትልቅ ጉዳይ አለ ወደ ልብሽ ተመለሽ ነው ቤት ብዙ ጊዜ በልብ ነው የሚመሰለው በርም አለ ቤትም አለ ያ ነገር መቼም ቤት ሆኖ በር የሌለው የለም እና ወደኋላ መለስ ብለሽ ማየት የሚገባሽ ነገር ሊኖር ይገባል ወደ ልብሽ ተመለሽ እንደማለት ነው አስቢበት አንዳንድ ጉዳዮች ላይ ማለት ነው። አዎ፣ አይ፣ እሺ መልካም። ያው ቤቱ ቤቱን ምን እንደሆነ ገብቼ ማላየሁትም ያው የቆምንበት ደረጃን ቤት እንዳለ ነው። ከኋ ላይ ያወቅኩት ማስበው። ቤቱ ግን ምን እንደሆነ አላቅም። ከደረጃም ግን አልወረድንም። ሶስታችንም እንትን ባዶ የሚመስል ከፊት ለፊት ስታዩ ምንም ችግር የሚፈጥር የሚመስል ሜዳ ነገር ነው ያየሽው ግን ያ ቦታ ደግሞ ችግር ሲፈጠርበት ያየሽው እንደ ግሬ እንደ ጥቁር ነገር ሲንቀሳቀስበት ምናምን ማየት፣ ባህር ማየት ብዙ ጊዜ መልካም መስሎ የሚታዩ ነገሮች፣ ምንም ችግር ማያመጡ የሚመስሉ ነገሮች ችግር ሲፈጠርባቸው እናያለን እና ቆም ብሎ ማሰቡ ጥሩ ነው። ወደኋላ ማየትም ቤት ወደ ተመሰለ ወደ ልቦናችን። ለምሳሌ በመጽሐፍ ቅዱስ ውስጥ በማቴዎስ ወንጌል 1241 ላይ ዲያብሎስ ከሰው ከወጣ በኋላ ይላል ወደ በረሃ ሄድና ወደ ነበርኩበት ቤቴ ልመለስ ይላል ወደ ነበርኩበት ቤቴ ልመለስ አለ እና ሲመለስ ግን ብቻውን አይመለስም ቤት የተባለው ልቦና ነው ልቦና ነው በዚህ አጋጣሚ አንድ እህቴ የጠየቀችኝ ጥያቄ አለ አባ ገብረ ኪዳን የአዲስ ኪዳንና የብሉይ ኪዳን መምህር በዩቲዩባቸው ላይ ሲያስተምሩ ሰይጣን የሰውን ልብ ማንበብ አይችልም ብለዋል እና መምህር እንዴት ነው አያነብም ወይ ብላ ጠይቃኛለች። በዚሁ ልመልስላት፣ በዚሁ ተመሳሳይ ስለሆነ ነው። የሰውን ልብ ማንበብ ይችላል። በደንብ ነው የሚችለው። ምክንያቱም ዲያብሎስ አባታቸው ከሆነ ለልጆቹ የሚያደርጋቸው ነገሮች በሙሉ አለ። ጴጥሮስም ራሱ ጌታችንን ምን ብሎታል? አትሙትብን፣ አትሰቀልብን እያለ ከኋላ ኋላ ሲከተለው ሂድ አንተ ሰይጣን የሰውን እንጂ የእግዚአብሔርን አታስብምና ብለዋል። ስለዚህ የሰውን ልቦና ማንበብ ይችላል። የእግዚአብሔርን ግን ማሰብ አይችልም። በልብ ውስጥ ያለውንም ሐሳብ ጴጥሮስ አንደበት ላይ ብቻ ልብ ውስጥ ሆኖ ያሰበውን አውቋል። ወደዚህ ስንመጣ ደግሞ ወደ ነበርኩበት ቤቴ ልመለስ አለ ሲባል ዲያብሎስ ወደ ነበረበት ቤት ሲመለስ መቼም ቪላ ቤት አይደለም፣ ወይም ደግሞ ዋሻ አይደለም፣ የሰው ልብ ነው ቤት የተባለው። ብቻውን ደግሞ አይደለም የሚገባው፣ ሰባት እጥፍ ሆኖ ነው የሚገባው። ስለዚህ ወደ ልቦና ከገባ የደምዙ ውጉር አይደለም የሚያየው ዜና ከ ወይም አወርታ የሚባለውን የድም ዝውውር አይደለም የሚመለከተው የሰውን ልብ ነው የሚያነበው። እና ያነባል ለማለት ፈልጌ ነው። ለምን እንደዚህ እንዳሉ ራሳቸውን ጠይቋቸው። አባክ ብር ኪዳንን የሰውን ልብ በማንበብ በደንብ ነው የሚችለው። በመጽሐፍ ቅዱስ ውስጥ በጣም ብዙ ቦታ ላይ ሰይጣን በሰው ልብ ሆነው ውስጥ እንዲያውም ንጉስ ዳዊትን ይላል። ንጉስ ዳዊትን ሰይጣን አነሳሳው፣ በልቡም ገብቶ አነሳሳው፣ ህዝቡን እንዲቆጥር፣ ወታደሩን ሰራዊቱን እንዲቆጥር አደረገው ይላል ሰይጣንም በዳዊት ልብ ገባ ነው የሚለው። ስለዚህ ልብ ይሄን ለማለት ነው፣ አያይዤ ለመናገር ፈልጌ ነው። ሌላ ህልም። ልክ ነህ፣ ይቅርታ በዚህ ላይ ልጨምር ብዬ ነው። በልብ ውስጥ ያው ብዙ ስለመማር ከአንተም አንተ ልበልህ፣ ይቅርታ ከመምህራችን ከመምህር ግርማም የተማርኩት አለ በልብ ይፈትናል። ይሄ ራሱ በልቤ ፈተና አለ እና በጸሎት በምቆም ሰዓት እየጸለይኩኝ ያው እግድሉን ስላገኘው በዚሁ አጋጣሚ ልንገርን በጸሎት ሰዓት እየቆሜ የቆመን ያው ከልጄ ጋር ነኝ አሁን የምጸልየው። እየጸለይን እያለ አንዳንድ ጸሎት ላይ ለምሳሌ መቤታችን ድንግል የአንቀጸ ብርሃን ላይ አበሰራት እና ቅዱስ ገብርኤል አብስሯት ልትወልድ እንትን እንዳለች ያለውን ጸሎት ላይ በቃ ፈተና አለብኝ እንዳልከው ያው ተምሬ፣ ያለውም ግን እንዴት ነው ያንን ነገር ላሸንፈው የምችለው? እንደ እግዚአብሔር ፈቃድ እጾማለሁ፣ ያው እጸላለሁ፣ ባስተማራችሁት እቀጠቅጣለሁ። ግን ይሄ ፈተና ሊላቅቀኝ አልቻለም። የራሱን ሀሳብ የማምጣት ባህሪ አለ። የራሱን ሀሳብ ያመጣል። እና በዚህ አጋጣሚ በሆነ ወቅት ላይ የሆነ ሰራ ነበር ነበር ኢትዮጵያ እያለሁ። አሁን እንኳን ኢትዮጵያ አደለሁኝም፣ እና ከመናፍቃን ቤተሰብ ጋርም ኖሬ ያለሁኝ ግን ውስጤ የሚመጣው ምንድን ነው? የሆነ ልጅ በምሰራበት ሰዓት ስለ እንደዚህ አይነት ነገር የሆነ የጥርጣሬ መንፈስ ነግሮኛል። ስለ እመቤታችን አወላለድ እንደዚህ አውርቶ የነበረ እና ያ ልጅ ወደ አይምሮ ይመጣል። ሁለት ደግሞ ከመናፍቃን ቤተሰብ ነበረችኝ አዲስ አበባ። እሷ ጋር የተወሰነ ጊዜ ኖር ያለሁኝ እና እሷ ጋር ስኖር በእሷ እንትን ነው እየኖርኬ ነበረው። ያው ስታጸልይልኝም መናፍቅም እንድሆን ስታጸልይልኝ ውስጤ እመቤቴ አልክድሽም እያልኩኝ ውስጤ እንትንላለው። ቤቷ ስለነበርኩኝ እጃቸውን አስጭነው አጸልያለኝ አለች። እናቃለሁኝ። እና የዛ የዛ መንፈስ ነው አሁን የሚረብሸኝ። አንድ ሁለት ደግሞ እንዴት ነው ከዚህ በላይ ልታገለው የምችለው ማለት ላሸንፈው የምችለው ይህን መንፈስ እንዳያመጣብኝ፣ ምክንያቱም አያለው ሰማለው። ከእህቶቼ ከወንድሞቼ መልካም እንግዲህ አሁን ከፊታችን የምለቅላችሁ ገጠመኞች ይኖራሉ። ነገ አሁን ጠዋት የምለቅላችሁ ገጠመኝ አለ፣ ልዩ ገጠመኝ መቶ ሃያ ዘጠነኛ እሱን በደንብ አዳምጩ። ግን ወደዚህ ስመጣልሽ መንፈስ በውስጥሽ እንዳለ ካወቅሽ ብቻ እና እንዴት እንደሚያጠቃ እንዴት እንደሚጎዳ ብቻ ካወቅሽ በቂ ነው። መጀመሪያ ትኩረትሽ መሆን ያለበት እንዴት እንደምታሸንፊው ሳይሆን እግዚአብሔር እንዴት እንደምታመልኪው ነው። እሺ፣ መጀመሪያ በቃ እግዚአብሔር ማምለክ ከቻልሽ እና ደግሞ መስገድ ከቻልሽ ቀና ጎንበስ ማለት ከቻልሽ በቂ ነው። አንቺ የማትፈልጊያቸው ሀሳብ በአይምሮች ውስጥ ከመጡ ለምሳሌ እኔ አሁን መቤቴን መሳደብ እፈልጋለሁ ግን ስዕሏን እየሳልኩኝ አሰድበኝ ነበረ። እና ሲነግሩኝ ግን ደነገጥ ተናግር ያለ እና ደነገጥኩኝ። እኔ አልሰደብኳትም፣ እኔ አልተናገርኩም አልኩኝ። ስለዚህ የእኔ ሀሳብ ስላልሆነ ምንም ሊሰማኝ አይገባም። እመቤቴ ወይ እኔ አይደለሁም የለሁበትም። ይህ ሀሳብ የእኔ ሀሳብ አይደለም። በቃ ልቅ አለቀ። በቃ በዚህ ውስጥ ማለፍ ነው። የአንቺ ሀሳብ ያልሆነ ነገር ወደ አንቺ ውስጥ ሲመጣ በስላሴ ስም ስራህን አቆም ብለሽ አይምሮሽን መገዘትና ከዛ በኋላ ወደ ጉዳዮች መግባት ነው። አንቺን አይመለከትሽም። ምክንያቱም አንቺ ማድረግ የማትፈልጊውን ነገር ኃጢአት እንኳ ሲሆን አሁን ለምሳሌ ብዙ ጊዜ ማድረግ የማትፈልጊውን ነገር በተግባር ስታረጊው ኃጢአት ይሆንብሻል። በአይምሮ ውስጥ ግን የሚመላለስ ከሆነ ያ ሀሳቢ አንቺ እንዳልሆነ ስለምታውቂው እግዚአብሔር ገስጽህ ይህን ሀሳቢ ያመጣህ ብለሽ ማለፍ ነው እንደ ቀላል ነገር ለፊው፣ እሺ እንደ ቀላል ነገር። ፍላጎቶችሽ ከሆኑ ግን ለምሳሌ ስጋ መብላት እየፈለግሽ ወተት መጠጣት እየፈለግሽ ጾም ሆኖብሽ ከሆነ እንብላ ባሉኝ ወይ በበላውኝ ምናም እያልሽ እየተመኘሽ ከሆነ ግን ፍላጎቶች ስለሚኖሩሽ ውስጥሽ ይሄ ኃጢአት ነው። ምኞት ደግሞ ሞትን ነው የምትወልደው። ምኞት ኃጢአትን ትወልዳለች፣ ኃጢአት ደግሞ ሞትን ትወልዳለች። ስለዚህ የሞት አያት ምኞት ነች፣ በመሀል ኃጢአት አለ። ስለዚህ አንቺ ማሰብ ያለብሽ ወደሽ ፈቅደሽ የምትሰሪውን ኃጢአት ለማራገፍ ለማስቆም እንጂ፣ ይሄ ሳትፈልግ የሚመጣውን ሀሳብ ታዩ፣ በቃ ዝም በዩ፣ እርሹ፣ ከምንም አትቁጠሪ። ውዳሴ ማርያም እየጸለይሽም ምን እያልሽም እየሰገድሽም አንቺ ለእግዚአብሔር ምስጋናሽን አቅርበሽ እየተኛሽ የሚመጣውን ሀሳብ በመገሰጽና እግዚአብሔር ገስጽ በማለትና ቸል ብሎ በማለት ምንም በቃ ትውት ማድረግ ከዛ በኋላ ዲያብሎስ በሀሳብ በኩል የሚፈትንሽ ነገር እንትን ትዋለሽ ከዚህ በፊት ዝኒየት የሚፈሰው የነበረ ልጅ ብዬ ተናገር፣ ያለው ዝኒየት በተደጋጋሚ ይመተዋል። የህል መለሊት ማለት ነው። ልጁ ጸበል በቃ ጸበል ቦታ ሲገባ ዝኒየት መቶት ከበገባ እንደ ርኩስ ነገር የሚቆጥረው እንደ ተቀሰፈ ነገር አርጎ የሚቆጥረው እና በጣም ዳቢሮስ ደግሞ ይችን ጸባዩን ስላየ በተደጋጋሚ ጸበል እንዳይገባ ቅዳሴ እንዳይሄድ በዝኒየት፣ ቅርብ ጊዜ ማለት ነው ሲያጣድፈው ነበረ በኋላ እስኪ ተወው በቃ አይ በዚህ እንኳን አትፈትነኝም ታጥቤ እገባታለሁ ታጥቤም ቢሆን እገባለሁኝ እያልክ እስኪ ጀምር አልኩት። በእርግጥ መዳፈሩ ጥሩ ባይሆንም አይነ ጥለዋ መሆኗንና ለመሆኗን የተፈጥሮ ጉዳይ መሆኗ ለመሆኑ ቼክ አድርጌ ነው። ማታ ማታ ሻይ ጠጣ፣ ትኩስ ነገሮችን አትውሰድ። ትኩስ ነገር የሚያበዛ ሰው ማታ ማታ በተለይ ትኩስ ነገር ጠጥቶ የምተኛ ሰው ፈሳሽ ነገር የሚያበዛ ሰው ዝንየት ይፈሰዋል አልኩት። እሱንም አቁሞ ለአንድ ወር ያክል እንኳን አቁሞ ዝንየት ይመተዋል ስለዚህ ይሄ አይነት ጥላ ስራ ነው ብዬ ታጥበህ ተጠመቃልኩት ታጥበው መጠመቅ በጀመረ በሶስተኛ ቀኑ አቆመ በቃ ይሄ ዝንየት የሚባለው አይነ ጥላ በኋላ በህልም ተገልጣ እኔ እኮ ይሄንን ነገር ፈርተኸው በዚህ በኩል እየፈተንኩህ ነበረ ወይኔ አሁን ነቃህብኝ አለችው እና ምንድነው ሁልጊዜ ዲያብሎስ የሚያመጣቸውን ፈተናዎች ናቅ አድርገሽ በስላሴ ስም እግዚአብሔር ገስጽህ እያልሽ ስታልፊው ተነቅቶብኛል እና በዚህ ላሸንፋት አልችልም ብሎ ይተወዋል ማለት ነው ይህን አድርጌ አመሰግናለሁ ስለደወልሽ እሺ በጣም አመሰግናለሁ በጣም ነው አሜን